ጃክ እና የባቄላው ፍሬ። ከረጅም ዓመታት በፊት አንድ ምስኪን የሆነች እናት ጃክ ከተባለ ልጇ ጋር በአነስተኛ መንደር ውስጥ ትኖር ነበር። ጃክና እናቱ አንዲት ነጭ ላም የነበረቻቸው ሲሆን እሷን በማለብና ወደ ገበያ ወስዶ በመሸጥ ይተዳደራሉ። ሕይወታቸውንም የሚመሩት ባለቻቸው አንዲት ላም ብቻ ነበር። በዚህም ምክንያት አብዛኛውን ጊዜ ይራባሉ፣ እንዲሁም ይቸገራሉ። ከዕለታት በአንዱ ቀን ጃክ እንደለመደው ነጯን ላም ለማለብና ወደ ገቢ ወስዶ ለመሸጥ በማሰብ በጠዋት ተነስቶ ወደ ነጯ ላም ሄዶ ለማለብ መሞከር ጀመረ። በሚያሳዝን መልኩ ግን ላሚቱ ወተት መስጠት አልቻለችም። በዚህም ነገር እጅግ የደነገጡት ጃክና እናቱ ምን ማድረግ እንዳለባቸው ግራ ተጋቡ። ጃክም ወደ ውጭ ወጥቶ ሥራ መፈለግ እንዳለበት ለእናቱ ነገራት። እናቱ ግን ልጇ ከእሷ እንዲርቅ ስላልፈለገች ከለከለችው። ቀጥሎም ነጯን ላም ወስዶ እንዲሸጣትና ሌላ ሥራንም ለመሥራት ተስማሙ። ጃክም ነጯ ላም ለመሸጥ እናቱን ተሰናብቶ ወደ ገበያ ለመሄድ መንገድ ጀመረ። ጥቂትም መንገድ እንደተጓዘ ከአንድ ለየት ካለ ገጽታ ካለው ሽማግሌ ጋር ተገናኘ። ሽማግሌውን ጃክም በስሙ ጠርቶ ሰላም አለው። ጃክም ሽማግሌው እንዴት ስሙን እንዳወቀ ግራ በመጋባት መልሶ ሰላም አለው። ሽማግሌውም ጃክን ወዴት እየሄድክ ነው አለው። ጃክም መልሶ ይህች ላም ችላም ለመሸጥ ወደ ገበያ እየሄድኩ ነው ሲል መለሰለት የዚህን ጊዜ ሽማግሌው ፈጠን ብሎ አምስት የሚያበሩ የባቄላ ፍሬዎችን አውጥቶ ለጃክ አሳየ። ጃክም የሚያበሩ የባቄላ ፍሬዎችን ባየ ጊዜ እጅግ ተደነቀ። ፍዝዝ ብሎም ተመለከታቸው። የዚህን ጊዜ ጃክ መልሶ ሽማግሌውን እነዚህ የሚያበሩ የባቄላ ፍሬዎች ጥቅማቸው ምንድን ነው ሲል ጠየቀው። ሽማግሌውም እነዚህ ባቄላዎች ከተከልካቸው በኋላ በአንድ ሌሊት እስከ ሰማይ ድረስ ያድጋሉ ሲል መለሰለት። ጃክም በሰማው ነገር እጅግ ተገረመ። ሽማግሌውም መልሶ እነዚህን የባቄላ ፍሬዎች በዚች ነጭ ላም ትቀይረኛለህ? በማለት ጠየቀው። ጃክም በሚያበሩ የባቄላ ፍሬዎች እጅግ ስለተገረመ በሰውየው ሐሳብ ወዲያውኑ ተስማሙ። ሽማግሌውም ለጃክ አምስቱን የሚያበሩ የባቄላ ፍሬዎችን ከሰጠው በኋላ ነጩን ላም ተቀብሎ ወዲያው ከአካባቢ ተሰወረ። ጃክም አምስቱን የሚያበሩ የባቄላ ፍሬዎችን እንደያዘ ወደ ቤቱ ተመለሰ። እናቱም በፍጥነት በመመለሱ ግራ እየተጋባች እንዴት ነው ላሚቷን ሸትካት? ስትል ጃክን ጠየቀች። ጃክም አዎ፣ እናቴ ላሚቷን ሸጫታለሁ አለ። እናትየውም ፈገግ ማለት፣ በስንት ብር ሸጥካቸው ስትል ደግማ ጠየቀችው። ጃክም በእነዚህ በአምስት በሚያበሩ የባቄላ ፍሬዎች አላት። የጃክም እናት በጃክ መልስ በጣም በመናደድ ምን እንደተፈጠረ እንዲነግራት በቁጣ ጠየቀችው። ጃክም የተፈጠረውን ነገር አንድም ሳያስቀር ነገራት። የጃክም እናት በጃክ የሞኝነት ሥራ በጣም በመናደድ የሚያበሩ የባቄላ ፍሬዎችን ከጃክ እጅ በመቀበል በመስኮት በኩል ወረወረቻቸው። ጃክንም ዛሬ የምንበላው ምንም አይነት ምግብ የለም፣ አሁን ወደ አልጋ ሂድና ተኛ በማለት ተቆጣቸው። ጃክም በሰራው ስራ በማፈር ስቅስቅ ብሎ ካለቀሰ በኋላ በአልጋው ላይ ተኛ። በማግስቱ ጠዋት ላይ ጃክ ከእንቅልፉ ሲነሳ በመስኮት በኩል ትልቅ የባቄላ ዛፍ ተመለከተ። በመደነቅም ወደ ውጭ ወጥቶ ሲመለከት የባቄላው ዛፍ እስከ ሰማይ ድረስ እርዝመን ነበረው። ጃክም ይህ እንዴት እንደተፈጠረ ግራ ተጋባ። በአትኩሮትም ሲያስታውስ እናቱ በመስኮት በኩል የሚበሩ የባቄላ ፍሬዎችን እንደጣለቻቸው አስታወሰ። እነዚህ የሚያበሩ የባቄላ ፍሬዎች ሌሊቱን እስከ ሰማይ ድረስ አደጉ። ጃክም ሰማይ ላይ ምን እንዳለ ለማወቅ በጣም ስለጓጓ በትልቁ የባቄላ ዛፍ በኩል ወደ ላይ በመንጠላጠል መውጣት ጀመረ። ከረጅምና አድካሚ ጉዞ በኋላ ጃክ በስተመጨረሻ ደመና ላይ ደረሰ። ደመና ላይም ሲደርስ ቀጥ ያለ ረጅም መንገድ አገኘ። ጃክም መንገዱን በመከተል ጉዞውን ቀጠለ። በስተ መጨረሻም፣ አንድ ግዙፍ ቤተ መንግስት የሚመስል ትልቅ ቤት አገኘ። ጃክም በጣም ስለራቡ የትልቁን ቤት ማንኳኳት ጀመረ። ከዚያም አንዲት በጣም ትልቅ ግዙፍ ሴትዮ በሩን ከፈተችለት። ጃክም በሩ ላይ ቆሞ በማየቷ እጅግ ተገርማ፣ አንተ ትንሽ ልጅ እዚሁ ምን ትሰራለህ? አለችው። ጃክም እኔ የመጣሁት ከታች ከምድር ነው አላት። ትልቋም ሴትዮ እንዴት ወደዚህ መጣህ ስትል ጠየቀችው። ጃክም የተፈጠረውን ነገር አንድም ሳያስቀር ነገራት። ሴትዮዋም አሁን ያንኳኳው ቤት የማን እንደሆነ ግን ታውቃለህ ስትል ጃክን ጠየቀችው ጃክም አላቅም ሲል መለሰላት ሴትዮዋም ይህ ቤት የግዙፉ ሰው በሊታ ቤት ነው እኔም የእሱ ሚስት ነኝ ስማ ባሌ የመጣ እንደሆነ ይበላሃል አለችው ጃክም በጣም በመፍራት እባክሽን ትንሽ ምግብ ስጭኝና እሱም በልቼ ይሄዳለሁ በጣም ርቦኛል አላት ሴትዮዋም ጃክ በጣም ስላሳዘናት ወደ ቤት አስገብታ ምግብ አቀረበችለት ጃክም የቀረበለትን ምግብ በፍጥነት መብላት ጀመር። ነገር ግን ጃክ የቀረበለትን ምግብ በልቶ ሳይጨርስ ትልቁ ሰው በሊታ ወደ ቤቱ ከተፋ አለ። የትልቁ ሰው በሊታ ሚስትም ጃክም በፍጥነት ምድጃ ውስጥ ደበቀችው። ትልቁ ሰው በሊታ ሚስቱን ምንድን ነው ቤቱ ሰው ሰው የሚሸተኝ? አላት። ሴትየዋም አረ ቤት ውስጥ ምንም አይነት ሰው የለም፣ ምናልባት መብራት ስራ ማረህ ወይም ርቦ ስለሆነ ይሆናል ብላ ፈጠን ብላ ምግብ አቀረበችለት። ትልቁም ሰው በሊታ ምግቡን በልቶ እንደጨረሰ በከረጢት ውስጥ ያስቀመጣቸውን የወርቅ ሳንቲሞች መቁጠር ጀመረ። የወርቅ ሳንቲሞቹን መቁጠር እንደጨረሰ እንቅልፉ ስለመጣ ተኛ። የዚህን ጊዜ ጃክ ከተደበቀበት በመውጣት ከትልቁ ሰው በሊታ የወርቅ ከረጢቶች መካከል አንዱን በመውሰድ ከትልቁ ቤት በመውጣት ወደ ባቄላው ዛፍ ሄደ። ከዚያም ቀስ ብሎ በባቄላው ዛፍ ላይ በመውረድ በቤቱ ደረሰ። ከዚያም እናቱ ጋር በመሄድ የተፈጠረውን ነገር በሙሉ አንድም ሳያስቀር ነገራት። እናቱም ጃክ ባገኘው ሀብት እጅግ ተደሰተች። በማግስቱ ጧት ጃክ በድጋሚ ወደ ባቄላው ዛፍ ጋር በመሄድ ወደ ላይ ወጣ። ቀጥሎም ወደ ትልቁ ቤት በመሄድ ተደበቀ። ትልቁም ሰው በሊታ እንደ ከዚህ ቀደሙ ምግቡን በልቶ እንደጨረሰ የወርቅ ከረጢቶቹን መቅጠር ጀመረ። ነገር ግን አንድ የወርቅ ከረጢት እንደጎደለ አስተዋለ። ቀጥሎም ሚስቱን አንድ የወርቅ ከረጢት ጎሏል፣ ማን እንደወሰደ አይተሻልንም ሲል ጠየቃት። እሷም አላውቅም አለችው። ሚስትየው ጃክ እንደወሰደ ብታቅም ለምን ቤት አስገባሹ ብሎ እንዳይቆጣት በመፍራት ዝም አለች። ከዚያም ትልቁ ሰው በሊታ አንድ ወርቃማ ዶሮ ጠረጴዛ ላይ አስቀምጦ ይመለከት ጀመር። ዶሮዋም የወርቅ እንቁላል ጣለች። የሚሆነውን ነገር ተደብቆ ሲመለከት የነበረው ጃክ በወርቃማ ዶሮዋ እጅግ ተገረመ። ትልቁ ሰው በሊታም እንደ ልማዱ ተኛል። የዚህን ጊዜ ጃክ በፍጥነት ወርቃማ ዶሮዋን ወስዶ ወደ እናቱ ቤት ሄደ። የሆነውን ነገር ሁሉም ለእናቱ ነገራል። ትልቁ ሰው በሊታ ከእንቅልፉ ሲነቃ ወርቃማ ዶሯን አጣት። በዚህን ጊዜ በጣም በመናደድ ሚስቱን ጠየቀ። ሚስትየው ምንም እንደማታቅ ለሰው በሊታው ነገረችው። ግዙፉ ሰው በሊታም ንብረቱን የሚሰርቅ አንድ ሌባ ቤቱ እየገባ እንደሆነ በማወቁ የተንኮል ዘዴ ዘየደ። በማግስቱም ጠዋት ጃክ እንደ ልማዱ ወደ ባቄላው ዛፍ በመሄድ ወደ ላይ ወጣ። ወደ ትልቁ ቤትም በመሄድ ተደበቀ። ትልቁም ሰው በሊታ እንደ ልማዱ የቀረበለትን ምግብ ከበላ በኋላ በከረጢት ውስጥ ያስቀመጣቸውን የወርቅ ሳንቲሞች መቁጠር ጀመረ። መቁጠሩንም እንደጨረሰ አንድ ወርቃማ በገና ጠረጴዛ ላይ ያስቀመጠ። ወርቃማ በገናውም ራሱ በራሱ ደስ የሚል ሙዚቃ መጫወት ጀመረ። ጃክም ባየው ነገር እጅግ ተደነቀ። ይህንን ወርቃማ በገና መውሰድ አለብኝ በማለት በልቡ አሰበ። ጃክም ያላወቀው ነገር ወርቃማው በገና ወጥመድ መሆኑ ነው። በገናውም የሚያምር ሙዚቃ እየተጫወተ እያለ ግዙፉ ሰው በሊታ እንቅልፍ ውስጥ ይተኛል። የዚህን ጊዜ ጃክ በፍጥነት ከተደበቀበት በመውጣት ቀስ ብሎ ወርቃማ በገናውን ወሰደ። የዚህን ጊዜ ወርቃማው በገና በታላቅ ድምፅ ጌታዬ እየወሰደኝ ነው በማለት መጮ ጀመረ። ግዙፉም ሰው በሊታ ከእንቅልፉ በመንቃት ከጃክ ጋር ፊት ለፊት ተገጣጠመ። ግዙፉም ሰው በሊታ እጅግ በሚያስፈራ ድምፅ አንተ ወርቄን እና የወርቅ ዶሮዬን ሌባ፣ አሁን ደግሞ ወርቃማ በገኔን ልሰርቅ ወደዚህ መጣ ና ወደዚህ እበላሃለሁ፣ በማለት ጮኸ። ጃክም በጣም በፍርሃት ከትልቁ ቤት በመውጣት ወደ ባቄላው ዛፍ እየሮጠ ሄደ። ግዙፉም ሰው በሊታው ይከተለው ጀመር። ጃክም በጣም በፍጥነት ከባቄላው ዛፍ ከወረደ በኋላ ምድር ላይ ደረሰ። ቀና ብሎም ሲመለከት ግዙፉ ሰው በሊታ በባቄላው ዛፍ ላይ ተንጠልጥሎ ወደ ምድር ሲወርድ አየ። እናቱንም ጠርቶ መጥረቢያ እንድታቀብለው ጠየቃት። እናቱም ወደ ቤት ውስጥ ገብታ መጥረቢያ መጣችለት። ጃክም ፈጠን ብሎ የባቄላውን ዛፍ መቁረጥ ጀመረ። እንደምንም ብሎ ግዙፉ ምድር ሳይደርስ ዛፉን ቆረጠው የዚህን ጊዜ ግዙፉ ሰው በሊታ መሬት ላይ ተፈጠፈጠ ወዲያውኑም ሕይወቱ አለፈ ግዙፉም ሞተ ከዚህ ነገር ሁሉ በኋላ ጃክና እናቱ ያገኙትን ሀብት በአግባቡ በመጠቀም ያለ ችግርና በደስታ መኖር ጀመሩ